ይሄን የቆንጆ አፍንጫ ከንፈር ሱ አይዋለሁ መልኩን አይዋለሁ የማን እንደሚመስል ቼክ እናደርጋለን። እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ዘን የመጣ ነው። ሰላም ሰላም ውዴ ዩቲብ ቻናል የቤተሰቦች ሰላማችሁ በያላችሁበት የአለም ዳርቻ ይብዛልኝ። ደህና ናችሁ? ልዩ የቤተሰብ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። ሄርሜላ ያለምንም ፍራቻ በድፍረት አይኖም በጨዋጥባ ሩታ ጋ ሄዳለች። ቤተሰብ ሩታ ጋ ደግሞ ሄዳ፣ ያው እሷ እንደለፈለፈችው አይደለም። እሷ ብዙ ብላ ነበረ ሩታ ጋ ከመድረሷ በፊት። ከፊትም ከነሳችኝ ካላዋራችኝ ምናምን እንደምንም ደፍሬ እንትላታለው ስትል ነበረ። በሌላም በኩል ደግሞ ሌላ ሰው ባይኖር ደስ ይለኛል ሁላ ስትል ነበረ። ከእሷ ካወራችሁ የተሻለ እነሱ ምንም አይነት ነገር አልተሰማቸውም። ባይዞ የሩታ ምንም ከመጤፍም አልቆጠረቻትም። መጣች በስነስርዓት እንደሰው አወራቻት አናገረቻት፣ መለሰችላት እንደሰው ባክብሮት። ቆጭ በይ ምናምን አለቻት። ግን ያው ከነ ፈረንጁ ጋር ተያይዛ ነበረ። ፈረንጁ በዚህ አጋጣሚ እንደው እንደው ምን ላድርግህ፣ ለዋጥክ። የትንሽ ትልቅ ማለት ነው እንዴት ደስ እንደሚለይ ማለት ነው። የምሬ ነው። ፈረንጁ እና ቢኒ በጣም ማሻርጋችኋል። ና ያዙልኝ፣ ደህና አድርገው ማለት ነው ሱክ ሱክ እያለች ካሜራ ደቀና ኮን ሄደችው። እናንተ የኛ ጥያቄ ዳይፐር ገዝታ ምናምኑ ማይጋድ ለምን እንደ ሀሳብ ማለት ነው፣ ሄርሜላ ለምን ልጃቸውን አታሳድግላችሁ? እንደ ሀሳብ ማለት ነው። አንዳንዶች ተረድታችሁኛል፣ አንዳንዶች የምትዩ ደግሞ ማለት ነው ምንም አንዳንዶች አንዳንዶች የለም ከአንቺና ከብርሃን በቀር መሰሩትን ስራ የሚያቅሰው የለም። እኛ ቪዲዮቻችሁን አይተን ነው መልስ የምንሰጠው ማለት ነው። ስለዚህ ምንም እናንተን ለመረዳት እኛ ወይ ሞተን መነሳት የለብንም። ገባሽ አይደለ? መሰሩ ስራ ግልጽና ግልጽ ነው። እንደ ኦዲየንስ እንደ ተመልካች ደግሞ የሚሰማንን ሀሳብ ከመስጠት ወደኋላ አንለምና ያው አንቺ በሰራሹ ልክ ነው የምትወደሽም በሰራሹ ልክ ነው የምትሰደብው ጥሩ እኮ ስራ ይዘሽ ብትመጪ ኖሮ ይሄ ሁሉ ሰው እንደዚህ አይንሽ ላፈርብ አላለሽ ሄርሜላ ይሄ ጥፋት የራስሽ ጥፋት ነው ምክንያቱም ለምንድነው አብርሃምን በዚህ ልክ አንቺ ማጥመድ የፈለግሽው ምንድነው አላማሽ እስቲ ለአሁን ሩታን የምር የእሷ መውለድ አስደስቶሽ ነው ልትጠይቂያት ሀኪም ቤት ድረስ ሄድሽው የምርሽን ነው ሄርሜላ ይሄን እንኳን ለእኛ ተይው ማለት ነው ማለት እያንዳንዱ ነገሮች ሁሉ ሩታ ለማማረር ለማናደር ስታደርግ ነው እንጂ ያየንሽ እኛ እንደዚህ ቅን ሆነሽ ቀና ሆነሽ እኔ አንድ ቀን አይችሽ አላቅም እስቲል ሩታ ታይበናትሽ ውጪ ከህይወቴ እንኳን ስትልሽ እኮ አንቺ ያልሰማሽ ጉደኛ ፍጥረት እኮ ነሽ እንዴ ስለዚህ እንዴት አድርገሽ ነው አንቺ በጎ አስበሽ አብርሃም እና ሩታ ልጅ ስለወለዱ የነሱን ልጅ እንኳን ደስ ያላችሁ ልትይ የምትሄጂው ለምላስሽ አሁን ሄደሻል ብለሻልም ማለት ነው ግን ከልብሽ አይደለም እና የአብርሃም ልጅ መሆኑን ያው እናያለን፣ እናረጋግጣለን ሁላ ብለሻል። ምንድን ነው ያሰብሽው? በነገራችን ላይ ሩታ እንዳንቺ የምትንዘላዘል መስሎሽ ነው። ይኸውልሽ ስታናገሪን ራስሽ ማለት ነው። እና ከራስሽ ንግግር ተነስቼ ነው። ሩታ እንዳየሻት ጽድት ፍክት ያለች ልጅ ናት። ምንም የማይወጣላት በተዳሯ ላይ አብረሽ ከአንቺ ጋራ የሚያደርገው አክሽን እንኳን ደብሯት ፍታኛ ያለች ጀግና ሴት ናት። ምክንያቱም ይህ የተለዋወሰ ያልሆነ ማንነት ያለው ትዳር አትፈልግም። በቃ እሷ ንጹህ ትዳር ነው የምፈልገው፣ ገባሽ አይደለም? ለዛም ብላኩ ልትተውልሽ ሁሉ ብዙ ጊዜ መስመር ሰታሽ ነበረ፣ ገባሽ? ስለዚህ አንቺ ግን በራስሽ ትክክል ያልሆነ አመጣጥ ራስሽን ሚዲያ ላይ አዋርደሻል፣ ዝቅ አድርገሻል፣ ብዙዎች እንዲሰድቡሽ ሆነሻል። በስራሽ ነው። እኔ ስድብ ለነገሩ ለምጃለው ብለሻል። አዎ ስድብ፣ ስድብ ለአንቺ አሁን እንደምርቃት ሆኖልሻል። ሲጀመር አንዱ ለሰው ቢሰድብሽ ስለስ ደነግጥ ይችላለሽ፣ ግን ሙሉ ኦዲየንስ እየሰደበሽ ስለሆነ ለአንቺ ኖርማል ሆኗል። በቃ እንዲያውም ካልሰደቡሽ በጣም እንደምትጨነቂ እርግጠኛ ነኝ፣ ስለለመድሹ ማለት ነው። እናም በጣም አንዳንድ አንድ ነገሮች ስትናገሪ ያው ነገር ውስጡ እንዳለው ነው፣ ተረድቻለሁ ነገር የሆኑ ነገሮች ማለት ነው። ዲ ሩታ ጽደት ያለሽ ስዳሯ አመታከብር ልጅ ነሽ። ሲጀመር ከማን አርግዛ የምትወልድ ይመስልሻል? ባሏ ከሆነ አብርሃም ረሳሽ እንዴ? እናስታውስሽ። እንዳንቺውሽማ አይደለም አብርሃም ለሩታ ሜቢ አንቺ ነሽ ለአብርሃም ውሽማ። ስለዚህ በቃ እናይ እና እንወልዳለን ምናምን ዱላ ስትል ነበር። ቤተሰብ እና ሩታ ጋር ውላ ስትደርስ ምናለች? በቃ ዱብ እናደርጋለን ምናምን። ይሄ ሁሉ ሩታን ለመነካካት አብርሃም እና እኔ የሆነ ነገር አለን ብለሽ ብላ እንድታስብ ብዙ ጥረሻል። በዛች ደቂቃ ውስጥ እዛች ቆመሽ ፈረንጁና ቢኒ ወደው አይደለም እንደዛ ሲጠዘጥዙሽ የነበረው ነገርሽን ስለሚገባቸው ነው። እንዴ አንቺ ምን አለበት እንደው በቃ ውልቅ ብለሽ ወተሽ ምን አለበት፣ ከሰዋፍ እንኳን ትንሽ ፋታ ብታገኝ። ለአንቺም ጥሩ አይደለም እኮ የሰዋፍ መጥፎን ያደርቃል። የምሬ ነው። በፊትና አሁን ራሱ ወዘናሽ እና መልክሽ ተቀይሯል። እና መስታወፍ ቆመሽ ይሄን እውነታ ማለት ነው። በፊት አንቺ ሚዲያ ልስመጪ የነበረሽ መልክና አሁን አንድ አይደለም። በቃ እየደበዘዝሽ ነው ይሄ ደግሞ የመጣው ከስራሽ ከድርጊትሽ ነው። እና ለማንኛውም ግን ማለት ነው ወደድሽም ጠላሽም ሩታና አብረሽ ተጋብተው ደስ የሚል ልጅ ወልደዋል። ቆንጅ ልጅ ወልደዋል። እኛ ይህንን ነው የምናውቀው። አብርሃምንም ይምሰል ሩታንንም ይምሰል አይመለከተንም። ይሄ ልጃቸው የጋራ ልጃቸው ነው። ስለዚህ ይህንን አምነሽ ተቀብለሽ በቃ አብርሃምን ብትተዩ እንዴ የአንቺ ቆይ ካልጠፋ ወንድ ምንድን ነው ቡርታጅራ ውስጥ አልቀዋል? ወይስ እዚሁ ሸገር እኮ እንዴ ሸገር አይደለም እንደ ያላችሁ። ሲጀመር ከነ ቤተሰብሽ ምንድነው እንደዚህ አንቺ አብርሃም ላይ የለጠፈሽ ነገር ማለት ነው ያልገባን ነገር እሱ ነው። እኛ እንዴ ሁኔታሽ እኮ ነው እንድንናገርሽ የሚያደርገን እኛ፣ እንጂ ወይ የኃይለኝነት ወይም ደግሞ የተቃራኒ ሀሳብ ችግር ኖሮብን አይደለም ማለት ሰው ቀጥተኛ ነገር መናገር ሲችል ሁል ጊዜ ያልሆነ ነገር መናገር ፈልጎ አይናገርም። ከድርጊቶቹ አንፃር ነው። ሰው ሲከበር ሌላውም ያከብረዋል። ራስሽን ስታስከብሪ ሌላውም ያከብርሻል። ምንም የፈለገ ራስሽን እንደቆንጆ ቆንጆ ብታስቢ፣ ምንም የፈለገ ራስሽን እንደፈለግሽ አድርገሽ ብታስቢ፣ ድርጊቶችሽ ሁሌም ከሚዲያ ላይ ስታምፖኑ እንደተቀመጡ ይኖራሉ። አንቺ ብታጠፊያቸው እንኳን ሰዎች እጅ ላይ ሴቭ ሆኖ ይቀመጣል። ስለዚህ ሁሌም ሄርሜላ ምንድናት? ሄርሜላ በቃ አንድ ባለትዳር ወንድ ማለት ነው ከሚስቱ ለያይታ የራሷ ለማድረግ የምትጥር የነር ስራ መሰሪ ሴት ናት ብለን ነው እኛ በአእምሯችን ሙሉ ለሙሉ ደምድመን ስለን የያዝንሽ ማለት ነው። ስለዚህ ሰው የሚከበረው በተግባሩ ነው እንጂ አንቺ ስላፈነደድሽ አንቺ ስለደነሽ አይደለም። አንቺ በባለትዳር ወንድ ላይ እንደዚህ 24 ሰዓት እንዳዞሪ ስለተሽከረከርሽው አይደለም። እንዴ ነገረ ስራሽ እኮ በጣም ነው እኮ የሚደንቀው። እኔ እግዚአብሔርም ግርም ይለኛል። ምን አይነት ስራ ነው ልጅ መሰራው እስቲል፣ እንኳን እንደው ቤተሰብ ከቤተሰብ ከቤት ሰው ያለ ዘር አይፈጠርማ። የሆነ ቤተሰብ ሰብ ይኖራቸዋል ቢያንስ፣ ዘመድ እንደው ሌላው ይቅር ዘመድ እንኳን እንዴት ተይ የሚላት ጠፋ። ሁሌ ጥያቄ አእምሮዬ ውስጥ ማለት ነው። እንዴ ምን ነሽ ነው በዚህ ልክ እራስሽ የምታዋርጁ ለምን እንደዚሁ የምትሆኙ የሚላት እንዴት አንድ ቤተሰብ ይጠፋል ብዬ ነው እኔ የተገረምኩት። አይ ቲንክ እሷ ከቤተሰብም አልፋ አስቸጋሪ አይነት ሴት ትመስለኛለች በቃ ማንም መክሮ ዘክሯት ያቃት ያቃተች ሴት አይነት ባህሪ ትመስለኛለች አያቿ ፍጥነቷ እንዴት እንደምትፈጣጥን ህፃኑንም ማለት ጎርሶ ሁላ ፈልጋ ነበር መሰለኝ አላቅም በቃ አስር ጊዜ እንዴ ሩታ ዘመድ ማለት ነው እኮ የራቀበይ ላው ላይ እንዳትቀርቢ ሁላ ስትላት ነበር ለምን መሰላችሁ ማለት አዲስ የተወለደ ህፃን ልጅ ብዙ የሰዎች ግርግር ትንፋሽ አያስፈልገውም። ለምን ብትሉ ውስጥ የለመደውን አየርና አሁን ሌሎች የሚቀበለው አየር አንድ አይደለም። በጣም ለነገሮች ቶሎ ብሎ ፈጣን ነው የሚሆነው፣ የቆዳ ሁኔታ፣ የጤና ሁኔታ። ለዛ ነው ብዙ ጊዜ ሕፃናትን አትቅረቡ የተወለዱትን የሚባለው። እናት በራሷ ማለት ነው በጣም መጠንቀቅ አለባት፣ አይደለም የውጭ ሰው ቀርቶ እና በጣም ተንቀሸቀሸች ህፃኑ ላይ ለማንኛውም ሄርሜላ የታዘብንሽን ነው የምንነግርሽ ባይ ዘ ወይ እኔ በሬ የወለደ ምናምን ብዬ አይደለም ያው ያረግሻትን ነው እየነገርኩ ያለሁት ጥንጥንጥንጥን ምናምን በቃ ቅልብልብክ የሆነ ወንጀል ፈጽሞ ማለት ነው የሚያከፈልፈው ሰይታችሁ ታቃላች እንደዛ ነው እያደረጋት ያለው እና ሩታንም ከዚህ ፊት አስቀይምሽ ሊሆን ይችላል ምናምን እንዳስቀይምሻትማ እርግጠኛ ሆነሽ ነው መናገር ያለብሽ አየሽ ተግባርሽ አስቀያሚ እንደሆነ አንቺ ራስሽ ታውቂዋለሽ። ለምን ታዲያ በዛ መስመር ትሄጃለሽ? ጥሩ እንዳልሆነ ካወቅሽ፣ እኔ እኮ ነገረ ስራሽ ነው ግራ የሚገባኝ ሩታ። የፈለገ ቢሆን ቤተሰብ እኔ አንዳንድ ወገኖቼ ሩታ እና አብርሽ የሚሰሩት ስራ ነው የምትሉኝ ያላችሁ፣ ግን እንደው እኔ በራሴ ስስለው፣ እኔ የፈለገ ቢሆን ይሄ ባሌን እንደው ባሌን ነው የምላችሁ፣ ምሳሌ ነው የምላችሁ፣ አሳልፌ ለእንደዚህ አይነት ተግባር ስራ ብዬ ለሌላ ሴት አሳልፌ እንዲህ እንድትሆንበት አልፈቅድም። ለምን ትሪሊየን እንከፍልሻለን አይሉኝም? እንዴ ትቀልዳላችሁ? እንዴ አይምሬስ እኔ ያ ነገር እኮ አይምሮ ውስጥ አሁን እኔ ሄርሜላ አብርሃም ላይ ስትሆን የነበረው ነገር አይምሮ ውስጥ ቁጭ ብሏል። በቃ ልፋቀው ብል የማይፋቅ ነገር ነው ለእኔ ማለት ነው። ከዚህ በፊት የመጡ ልጆችንም እንደዚህ ነው ይዘናቸው የነበረው። አስቡ ፍቅርን ያኔ እኔ አሁን ፍቅርን ሳያት በቃ አብርሃም ላይ ስትሆን የነበረው ሩታ ላይ ስታስካካ የነበረው ሩታን እንደፈለገች በቤቷ ስታደርጋት የነበረው ብልጭ ነው የሚለው። አይምሮ ላይ አያችሁ፣ ምን ያህል ተጽዕኖ እንደሚፈጥር እኛ ላይ። ለማንኛውም እኛ ሁሌም ትክክል ነን። ታውቃላችሁ አይደለ? ኦዲየንስ እዬ ማለት ነው። እኛ ምን ጊዜም ትክክል ነን። ምክንያቱም እኛ ቪዲዮ በአግባቡ ለህዝብ ስለተለቀቀ ህዝብ ደግሞ አይቶ የሚሰጥበት ሀሳብ ስለሆነ መጥፎ ነገር የሚፈጠረው እኛ ያልተጻፈ ብናነብ ነበረ ስለዚህ ቤተሰብ እንግዲህ ሩታዬ ሩታዬ ፈታ ብላባት አለች። እነ ፈረንጁ በጣም ነው ሙድ ያዙባት ማለት ነው። ሄርሜላ ለዚች ሆኖ አይደለ መተሽ እንደዚህ ሆነሽ እንትን ተብለሽ የለመድሽ ሆነ አይነት ግርፋት ተገርፈሽ ለሚል ነው መጣሽ። ለማንኛውም ግን አንቺ መተሽ እንኳን ማርያም ማረችሽ ማለትሽ ክፉ አይደለም። ይሄን ሀሳብ እኔ እንደ ክፉ አላስበውም። ግን ደግሞ ከልብሽ ሆነሽ አይደለም የሚመጣሽ ሆን ብለሽ የሩታን ሩታ ላይ ብቻ አንቺ ፎከስሽ ሁሉ ሩታ ላይ ስለሆነ የእነዚህ ልጆች አንድ የመሆን ነገር በጣም ለአንቺ ቁርጠት ስለሚሆንብሽ ነው እንዴ? የለም እኮ አብርሻላት ገና ከመግቢያው ማለት ነው። በሩን ይዞባት እኛ የተናደድነውን ነው እንዴት! እነ ፈረንጁ እየተናደዱ ነው። እውነት ችግራችንን ስላያችሁልን፣ በተለይ ፈረንጁ በጣም ነው የምናመሰግን። ኬምሬን ነው እኔ የልቤን ነው ሲናገር የነበረው ማለት ነው። እና ከቢኒ ጋ ሆነው እንግዲህ አይታችኋል እንዴት ሲሆኑ እንደነበረ ማለት ነው። ጭራሽ በቃ ኦማይ ጋድ ፌንት ሊያስነቅሏት ሲሉ በራሷ ሰዓት ቶሎ ብላ በዘዴ ቻው ብላ ወጥታለሽ ማለት ነው እና እስከ መጨረሻው እንድትሄዱላት ነው። የስንብት ቻውላ ሲላት የነበረው ፈረንጁ ምስኪን። ሩታ የምር መከታ የሆነ ወንድም አለሽ፣ የምሬን ነው ቢኒና ፈረንጁ ብራቮ የምሬን ነው። ጥሩ አድርጋችሁ ያኘታችሁልናል ሄርሜላ ማለት ነው። ሄርሜላ ለማንኛውም መከበር በከንፈር በሰራሽ ነው የምትከበሪው አንቺ። ጥሩ ለመሆን ሞክሪ፣ ከዚህ አስቀያሚ ሕይወት ውጪ ግድ የለሽም። አንድ ቀን እንኳን ተመስገኝ እንዴ! በጣም ነው የሚደብረው፣ በቃ በዚህ ልክ በኦዲየንስ መጠመድ። የዛሬን አቲ ዛሬ፣ አንቺ አምሳ ሺ ስልሳ ሺ ሰብስክራይብ መለቃቀምሽን አቲ። በእውነት መንገድ ልክ ይጂ በቃ ሰው የጠላውን ነገር አታድርጊ። ማለት ይሄ ነገር አንቺን ለማፈመሻ የምትጠቀሚበት መንገድ ወይም ደግሞ ሌላ አላማ ኖርሽ የምትመጭበት መንገድ ሁልጊዜም በወዴንስ እንደተጠላሽ ያደርግሻል። ጥሩ አይደለም። በቃ ለአንቺ በአጠቃላይ ማለት ነው። ለማንኛውም ቤተሰብ ማለት ነው። በዛኛው በኩል ደግሞ በጣም አስደንግጦን ነበረ። ቡራ ማለት ነው ቡራና ማነው አንድ ጓደኛው ስሙ ጠፋኝ። እሱ አንድ ላይ ሆነው እንዴ አብርሃምን የሩታ ልጅ ያንተ አይደለም፣ ይሄው መረጃ ይዘመተናል ብለው መጀመሪያ ከግማሽ ድረስ ከግማሽ በላይ ሳይ ቤተሰብ እግዚአብሔርን ነው ምላችሁ። የእውነት እውነት ሆኖ ይመጡን ይመሰለኝ። መጨረሻው ፕራንክ ሆነ። ግን ቪዲዮ ሳጨርሱ እያያችሁ ወገኖች፣ ምን ያህል እንደምትሳሳቱ ታስቡ። አንዳንድ ጊዜ በተቻለን አቅም ቪዲዮ አይቶ ለመጨረስን ሞክር ምክንያቱም ከባድ ስህተት የሚሰራው ሙሉ ቪዲዮ ባለማየት የሚመጣ ችግር ነው እና ግን ደግሞ በዚህ ልክ የሩታን ስም ለማብጠልጠል ትንሽ ሰበብ የሚፈልጉ ደግሞ ምቀኞች አሉና ለእነሱ በር ነው የከፈታችሁትን ቡራ ባይዛዊ ቡራን አንተንም አላምንክም የእርሜላ ቡችላ ስለሆንክ ማለት ነው እና ይሄ አይዲያ ሜቢ ከእሷ የሚመጣ ይሆናል ምክንያቱም ተንኮለኞች ተንኮለኞች ናቸው ይህ እንዲህ ዓይነት አይዲያ የምታመጡት ማለት ነው እና አብረሽ በታምር ሩታ እንደዚህ አይነት ሰው አይደለችም ብሏል። እናመሰግናልና በሚስትክ ይንያል ኮንፊደንስ ስለታየቅ ባይ ዘ ወይ የባለፈውንም ብድራ ሊመልስ ነው። አብረሽ እዚ ጋ እንዴ፣ ሩታ እንዴት በላይ እንዴት ታደርጋለች ምናምን ቢል፣ ሩታ ባለፈው ማለት በልጅ አለው ተብሎ የተጠረጠረውን እሷ እንዳለችው ደገመው ይባላል። ገባቸው። ስለዚህ አሁን እሱ ምንድ ነው እኔ ሩታ ናምናት አለው። በሩታ ድርድር የለኝም፣ ሩታ እንዲያነሱ አይደለችም ብሎ ነው የተናገረው። ግን ደግሞ ማለት ነው ይሄ ታሪክና ያ ታሪክ ይለያያል። ሲጀመር ያኮ በግልጽ የአብርሃም ልጅን ተቀበል ብላ ጓደኝነት እንደነበራቸው ትምህርት ቤት አብረው እንደተማሩ አብርሽም ስለተናገረ ነገሮቹ እውነት ስለሚመስሉ ነው። እንደገና ደግሞ አብርሃም አርፈ ስለማትቀመጥ ሩታን ከአንድም ስቴ ስላስቸገርካት እሷ ያኔ ልጅ አለው ብላ ብታምንም እኛ አንፈርድባትም እስቲል ስቲል፣ ግን እስካሁን ሩታ ላይ አንድ ነገር ይዘህባት አታውቅም አብርሽ ወደህ ነው በግድክ ነው፣ ሩታ የምታምናት አይገርምም። ምክንያቱም የሚታመን ነገር አላታ። እንኳን አንተ ባሏ፣ እኛ ኦዲየንሶች ሩታ እናምናት አለን። ከድርጊቶቿ ካየንባን ነገር ሁለት ዓመት ቀልድ አይደለም። ከሁለት ዓመት በላይ አብረን ይህን ያህል ጊዜ ቆይተናል አይደለም። ስለዚህ በዚህ ልክ ስለምናውቃት ነው። አንተም ደግሞ ሚስትን ጠንቅቀ ስለምታውቃት ነው። ስለዚህ ምስክር አያስፈልጋትም ለማለት ብዬ ነው። ቤተሰብዬ ለማንኛውም ፕራንክ ሆኗል መጨረሻው የነቡራ ቡራ። ግን ደግሞ አንድ አራስ ቤት ያለችን ሴት እንዲህ አይነት አይነት ይሆናል አይደል? ከባድ አይነት ሙድ ያለው ፕራንክ ባታረጉ ጥሩ ነው። ለምን? ለሩታ ስም ጥሩ አይደለም። እንደነገርኳችሁ ማለት ነው። በተረፈ ግን ሄርሜላ ያው በአበሻቅጠው ልከውልናል። እኔ እኔ መጨረሻ ላይ ሳቅ ሳቅ አይደለም ፈረንጁ፣ ግን የመጨረሻ እውነትም ሩታ የሳቄ ምንጭ ነው ብለዋለች አንድ ወቅት ላይ እና የሚገርማችሁ ፈረንጁ የተወሰነ ጊዜ አብራ ተቀምጣ ነበረ። ሩታ ፈረንጁና አብርሽ አንድ ቤት ውስጥ ማለት ነው። እና የሚገርማችሁ በጣም ሩታ በፈረንጁ ፈታ ነበር የምትልበት ሲሄድ አልቅሳለች። እኔ አረሳም ቪዲዮዎቹን አያችሁ የሚከታተል ሰው እያንዳንዷን ነገር ያውቃልና ፈረንጁ ሲሄድ በጣም ተከፍታ ነበር ሩታ እና ምክንያቱም የእሱ ሁኔታ ጥሩ ነገር አለው፣ ፈረንጁ በነገራችን ላይ እና ለሩታም ደግሞ ልክ እንደ ወንድሟ ነበር ስታየው የነበረው። ለማንኛውም እንኳን ተመልሰክ ወደ ሩታ መጣህኔ ደስ ብሎኛል። ታስፈልጋታለህ ባይዞ። ያንተ አቋም ትንሽ ከሌሎቹ ይለያል እና የልብ አድርስ ነህ በነገሮች ላይ የምትናገራቸው ነገሮች ቦታቸውን ታርጌታቸው የሚመቱ ናቸውእና ፈረንጁ አብረቆይ ነው ልል የምወደው፣ ከሩታ ጎን ማለት ነው። ታስፈልጋታል። ገና ብዙ ጠላት ይመጣባታል እሷ እና ትታረስበት ያንንም ጋሽ ጀንበሬንም ጠብቅልን፣ ሙቁን አጥሚቱን እንዳይጨርስ። እናንተ ብቻ ናችሁ እንደ እኛ ላይ ሙድን የምትይዙት፣ እኛም እናንተ ላይ ሙድን እንይዛለን። ለማንኛውም ቤተሰብዬ፣ ያው ጥሩ ነው እንግዲህ ትዬ ኤርሜላን በዚህ ልክ እንግዲህ አባረውልናል። ደህና አድርገውን ፈረንጁዬ። ከዚህ በኋላ ትዬ ኤርሜላ ይጠንቀቁ ማለት ነው። መውለድ ፈልጋለው ከዚህ በኋላ ምናምን እያሉ ነበር። ይቻላል ብቻ ግን ማለት ነው ከአብሮች ትከሻ ላይ ይወረዱኛ። ሌላ ምንም አንፈልግም። ቤተሰብዬ፣ እስካሁን ስለነበረ ቆይታ ክብረት ይስጠልኝ። ይቻል ቆዩልኝ። በሌላ ቪዲዮ እንገናኝ። እወዳቸዋለሁ። ባይ ባይ።